ፀጉሬ ነው ጋይስ፣ እንዲህ ነው በቃ። አሁን ሰመር መቷል። ፋሽን ፋሽን ተከታተሉ። ኤቭሪዴ አዳዲስ ልብስ ለቅላቸዋለሁ። ስታይል እንቀይራለን፣ ልብስ እንቀይራለን። ስለዚህ ተከታተሉ። ያ ልጆቼ እኮ አባታቸው ጋር ናቸው ጋይስ። በዚህ አጋጣሚ የተደረገብኝ ሴራ ሰዎቹ ልጆቼን ማደጎ ቤት አስገብተው እንዲበላሹ ነው። ልጆቼ ወይዘሮ ዝሆን አላማዋ ልጆቼ ማደጎ ቤት እንዲያድጉ ከቆንጆ ቤታቸው ወጥተው ማደጎ ቤት እንዲያድጉ ነው ያደረገችው። ግን የጀርመን መንግስት ደግሞ አባታቸው በቂ ኑሮ ስላለው፣ አባታቸው የራሱ ቤት ስላለው፣ የራሱ ደሞ ስላለው አባታቸው ጋር ነው የሚኖሩት ብሎ ፍርድ ቤት ወሰነ እንጂ ዝሆኔ ከአንቺ ጋጠወጥ ይሻላል ነው እኔ ጋጠወጥ አይደለም። ማነሽ ከኔ ጋር የምትወዳደሪ እናት እናት ጀርመን ላይ እንደ ፍሬ ልጅ ያሳደገ የለም። እኔ መስዋዕት ከፍዬባቸዋለሁ። እንደኔ ጀርመን ሀገር ላይ ልጇን ያሳደገች ሴት መታ ታውራ አያወሩም። ኢንስተግራም እኮ አለ እኮ ሀያ አራት ሰዓት እኮ ኢንስተግራም ላይ አክቲቭ ነበርን፣ አይታችኋል እኮ ስለ ልጆቼ ጉዳይ። በልጆቼማ ማንም አይወዳደረኝም። ቀንተሽ ነው እንጃ። አዳሜ ቅናት ቅናት፣ ድብን አርጓችሁ እያናንሽ ቀናት ነው። ቤቴን ያፈረሳችሁት፣ ደግሞ ቤቴ አልፈረሰም። አባታቸው ጋር ነው የሚኖሩት። እየሄድኩኝ እጠይቃለሁ በስነ ስርዓት። እግዚአብሔር ካለው ደግሞ ቤታቸው መጥተው ያድራሉ በቅርብ ጊዜ። እንዴ አባታቸውን ያሳደጋችሁ? በዚህ አጋጣሚ ልንገራቸው፣ እኔ ስራ ነበረኝ፣ ስራ ሰራ ነበር። አባታቸው ጋር ነበር የሚውሉት። አባታቸው ሆም ኦፊስ ነው የሚሰራው የልጆች አባት የጀርመን ሀገር የሆነ ካምፓኒ ስራ አስኪያጅ ነው እና እቤቱ ነበር በላፕቶፕ የሚሰራው። ስለዚህ ልጆቹ አባታቸውን ነው የለመዱት። ጥሩ እናት ስለሆንሽ ቀሙሽ ይቀሙ እሳይ ደጋረጉ አባታቸው ጋ ናቸው። እርር በሉ አባታቸው ጋ ናቸው። አባታቸው ጋ ናቸው። እናንተ እንዳሰባችሁት አይደለም። አባታቸው ጋር እኔን ለማናደድ ነው ቀኔን ለማበላሸት ነው። ምናልሽ ማዚ ኢት ኢዝ ኦኬ ኢፍ ዩ ቢካም ፊናንስሊ ዲፐንደንድ ዩ ዊል ሃቭ ዮር ችልድረን ኦፍ ኮርስ። ስራ ፈልጌ ገባው፣ ስራ ገባው። ከዚህ በላይ ምንም ላመጣላቸው አልችልም። ቤት አለኝ፣ የራሴ ስራ አለኝ፣ አለቀ። አፈር ብሉ። የሰው ልጅ ተቀምጦ ከእናቱ ተለይቶ ቢያድግ ምንድን ነው የምትጠቀሙት? ምንድን ነው የምትጠቀሙት? ምንድን ነው ጠቅሞ? ምንድን ነው ንገሩ። አንድ ልጅ ከእናቱ መለየቱ ጠቅሞ ምንድን ነው? ፍሬ፣ እናቃለን። ጀግና እናት ነሽ። የሚያስቀማሽ የሚያቅሽ ያቅርሻል ብላለች ኤዲቲን። ጸዳ ያልሽ ስለሆንች ሁሉም ይሻፍዳሉ። ኖ፣ እዚህ የመሻፈድ አይደለም ዞኔ ትቀናለች። የኢትዮጵያ ሕዝብ ማወቅ ያለብህ ትክክለኛ ቦታ ናቸው እህቴ አትበሳጭ፣ ብላለች ቅድስት። አዎ ትክክለኛ አባታቸው ቦታ ነው ያሉት። አባታቸው ጋር ዘና ብለው እየኖሩ ነው። ሰራተኛ አላቸው፣ ትምህርት ቤት የምታመጣ የምታደርስ ምናምን ነገር። ይሄንን ደግሞ እኔ ብዙ የለኝም፣ እሱ ነው ያኖራቸው። ምን ሆናቸው ነው? እውነት እናውራ እንዴ! እሱ ነው ያኖረን ፊናንስ። ምን ሆናቸው ነው? ይህ አንፈልግ አይደለም የሚያነጋግሩኝ፣ እየመጡ እዚህ ምንም በማላውቀው ምን አይነት ስራ ገባሽ? ካሸሪ ነው፣ ሪቨር ካሸሪ ነው የጀመርኩት። ካሸሪ ይሰራሉ ነው። የኔን ህይወት አልኖሩትም። ጀርመን ሀገር ላይ የኔን ህይወት ትመኙት ነበረ፣ አላገኛችሁትም። ስለዚህ ለዚህ ነው ያፈረሳችሁብኝ ቤቴን፣ ኑሮዬን። እከኮች መርጬ እኮ ነው ያገባሁት እኮ አለው የለውም ብዬ የልጅ እናት ይሆናል አይሆንም ብዬ ነው ያገባሁት። ተፋቱኛውን ማርያምን፣ ተፋቱኝ ልኖርበት ባለጌዎች፣ ምስክር አለን እኮ የአይን ማኞች የሚሰሙ ስንሰደብ ፍርድ ቤት አብረው የሚቆሙ ኢትዮጵያውያን አሉ። ስለዚህ ደወሪ ደወሪ፣ አትቅኑ፣ በሰው ህይወት አትቅኑ። የራሳችሁ ነገ ጠዋት እግዚአብሔር ይሰጣቸዋል። ማትቀኑ ከሆነ የኔ ልጆችን ቀብረራ አድርጌ ነው ያኖርኳቸው። ብራንድ ለብሰው ብራንድ ለብሰው ብራንድ በልተው ነው ያደጉት። ይሄ ትክክለኛ ታሪክ ነው የምነግራችሁ። እከኮች የለበሱት ሸሚዝ ያምራል። ልብሶቼ በጣም ነው የሚያምሩት። ልብሶቼ ያምራሉ። እያንዳንዱ ልብሴ በጣም ነው የሚያምሩ አለቅ። ይህንን ነው የምነግራችሁ። ማድረገው ጫማ ማድረገው ቦርሳ መርጬ ሰው ማይለብሰውን ማያገኙትን ነው የምለብሰውን ያ መዘነጥ ላስተምራችሁ። አሁን ሰመር ስለሆነ የሰመር ልብስ እያመጣሁ ልፖስትላችሁ። ወሬ አይጠቅመንም፣ መጣላት አይጠቅመንም ጋይስ። ምንም አንድ አይነት ላይፍ አይጠቅምም። ቤቴ ማስመዝገብ ሰው ይችላለሁ፣ አብሮኝ እንዲኖር ግን አልፈልግም። ከሰው ጋር መኖር አልፈልግም። ቢካውዝ ልጆቼ ስለሚመጡ አልፈልግም ከሰው ጋር መኖር። ፍሬ ከዚህ በፊት የት ነበርሽ? ምሰሪው ሆስቴስ ስሰራ ነበር። እኔ ሆስቴስ የሆነ የኳስ ተጫዋቾቹ እዛ ጋር ነበር የምሰራው፣ ኳስ ተጫዋቾቹ ጋር ማለት ነው። አሁን እንኳን ትቸዋለሁ። ተባረርኩኝ እያሻፈድኳቸው። ኳስ ተጫዋቾቹን መሻፈድ አይችሉም ግን እያሻፈድኩኝ አለቃ ያባረረችኝ። አንቺ ወንዶቹ እንዳለ እየሻፈዱ ነው። ስራ ቆሚያለች። ማርያምን ማርያምን ማርያምን። ትሬኒንግ ሲያደርጉ ማለት ነው ይሻፍዳሉ። አይታ አይታ አባረረችኝ እመቤቴ ትክክለኛ ታሪክ ነው የምናገር እሱ ጋራቸው ያ ልጆችሽ መቼ ነው የሚመጡት ከእግዚአብሔር ጋር ነው የሚመጡት እናንተ ደግሞ እስኪ ስለ ልጆች አታውሩኝ እንደ እስኪ ልጆች አትንኩ በቃ ልጆች አትንኩ እንዴ ልጆች ምን አደረጉ በቢጃማ ነው አረ ቢጃማ አይደለም ኖ እዝናት ቢጃማ ይኔ ቆንጆ ልሻፍልሽ እንዴ ቢጃም አይደለም ሰባቸው ከሆኑ በልጆቼ ደካማ ጎና አግኝተው በቃ ልጅ ልጅ ልጅ ልጅ ልጅ ልጅ ልጅ ልጅ እና የምናደርገው እኔ ልጅ እንዲያውም አሁን ብቻዬን ዘና ብዬ እየኖርኩ ነው። ልበላችሁ እንዴ እስትረስ ነው የቀነሰልኝ። ሆስቴስ ስራው ምን ነበረ? ኢንስታግራም ላይ ማታቂ ከሆነ ልረዳሽ አልችልም፣ የኔ ቆንጆ ኢንስታግራም ላይ ማወቅ ነበረብሽ። እኔን ለማወቅ ኢንስታግራም ማየት ነበረባችሁ። ከ2016 ጀምሮ እስከ 2023 ላይ ኢንስታግራም ላይ ፋሽን ምናምን አቀርብላችሁ ነበረ። እያንዳንድ እኔ አይደለሁ እንደ ቲክታከሮች ያዘነጥኳችሁ፣ ከጅጅክ እያጀምሮ የኔን ላይፍ ስታይል ነው የምትከተለው የኔን አለባበስ እንደዚህ ብጥል ምናምን ምናምን ምናምን የኔን ነው የምትከተሉት ያው ታሪክ የላችሁም የሰው ማንነት የሰው ስታይል የሰው አነጋገር ኮፒ ምናምን ምናምን ነው የምታደርጉት ቁጭ ብላችሁ እዚህ ሉኪንግ ፎር ዩ ያ ኦፍኮርስ ሺዝ ኮፒ ራይት እኮ ግን አያምርባትም አያምርባትምም ልብሶችን አታገኛቸውም እኮ እኔ ልብስ ስገዛ መጀመሪያ ከጣሊያን ቤት ነው የምገዛው ጣሊያኖች አሉ ጣሊያኖቹ ልብስ የሚያመጡት አንዳንድ ፍሬ ነው የሚያመጡት። አንዳንድ ፍሬ እውነቴን ነው። አንዳንድ ልብስ ነው የሚያመጡት። እዛ ነው የሚገዛው። አለባበስሽ የተማሩት ከፍሬ ነው። ምድረ ቲክ ታከር እቤቴ፣ የኔን ስታይል አሁንም እኮ አንዳንዶቹ የኔን ስታይል እንዲምለው ምናምን ብዙ ነገር ኮፒ እየተደረገብኝ ነው። ኮፒራይት ራይት አዎ። ሁለት ሺህ ሀያ አራት ስታወራ ሰምቻለሁ ብራንድ እንደምትለብሽ እና? በብራንድ ብር እንደምታባክኝ ኦፍኮርስ፣ ይህ የታወቀ ነው። ፍርዬ ዩማንየርሽ ያምራል። አረ ዩማንየር አይደለም፣ ፀጉሬ ነው፣ ታጥቦ ነው። ፀጉር ዩማንየር አልጠቀምም። እኔ እና የኔ ላይፍ ስታይል ብታወሪ እኮ ጅጅ፣ ዝሆኔ እየቀናሽ እኮ ነው። ቅንት እያልሽ ዝሆኔ፣ በስንቱ ቀንተሽ ይሆንልሻል። አያዋጣሽም ቅናት።

ውጤት አለ። ፈልጉልኝ፣ መድኃኒት ሽኑ ሰልጂ። የትኛውን መድኃኒት ሄደ። ለዝሆኔ ንገራት መድኃኒቷን ትወሰድ። ፍርዬማ የምትወስደው መድኃኒት የለ፣ የምታደርገው የለ። ጤነኛ። እናንተ አሳብዳችሁኝ ቲክቶክ ላይ ምድር፣ ምቀኛ ግን አላበድኩም፣ አላበድኩም። ትክክለኛ እናት እኮ ብትሆኚ ምን ምን ትክክለኛ እናት ቀንተሽ ነዋ። ትክክለኛ እናት ባልሆን ሲጀመር ለመንግስት አትናገሩም? ልጆቼን መበድል ልጆ ልጆቼን መበድል ልጆቼን ማሰቃይ ቢሆን ለመንግስት አትናገሩም? ቢኮዝ ዞር ብላቸው አታዩኝማ ሮ ልጆች አስራ ስምንት ሲሞላቸው መሄዳቸው አይቀርም እኮ እንዲያውም አሁን ስምንት ዓመት ነው የቀራቸው እኮ። ቲኔጀር ሲሆነ ይመጣሉ ማማ ብር አምጪ ይሉኛል። ማማ ብር አምጪ ማማ ብር ይላሉ እየመጡ። ስራ ደና ነው። እግዚአብሔር የተመሰገነ ይሁን። እኔ እኮ አልምጠኮንኝ እኮ አለቆችን በስነ ስርዓት ነው የሚይዛቸው። ስራ በደንብ ነው የምሰራው። ያ ስራ ሌላ እየፈለግኩ ነው እንዲህ ወገቤ ከሁለት ሊቆረጥ። ካናዳ ነ በምኔ እንኳን ካናዳ እዚህም አልቻልኩትም። መንግስት እየረዳን አሁን በዚህ ከቀጠልኩኝ ሀብታም ልሆን ነው። በቃ ልታብዱ እኮ ነው። ሀብታም ልሆን ነው። ታብዳላችሁ። በቃ ፍርዬ፣ ዛሬ እረፍት ነው። አዎ ሳቴ ነው ምሰሪው። ኖ እኔ ፉል ታይም አይደለም ምሰራው። ጋይስ ታይለ ሳይት ነው ምሰራው። ግማሽ ሰዓት ግማሽ ነው ምሰራው። አንድ ሺ አምስት መቶ አምሳ ዩሮ ይሰጡኛል ማለት ነው። በቂ ነው። ዋናው እዚያ አገር እኮ የህክምናሽን ከቻሉሽ ሌላው ኢዚ እኮ ነው። ቤት ክራይን ከፍላለሁ፣ የህክምና ይከፈልልኛል። በቃ አለቀቁ። እንቁርት እኮ እኔን አትሰድበኝ፣ ኧረ ተው። ከመንግስት እኮ ወጣው እኮ ሁለት ወር ሊሞላኝ ነው አሁን። መንግስት ጡረተኛ አይደለውም። ስለዚህ መንግስት እኔን መጥቶ ቤቴን አንኳቅቶ ለምን እንደዚህ አልሽ ማለት አይችልም። ስለ ግል ህይወትሽ አታውሪ። እኔ ምን ግል ህይወት አለኝ? ማታቁት ህይወት አለኝ እንዴ? እናንተ ማታቁት እኮ የለምኩ ማርያምን ማታውቁት ነገር የለም። አይታችኋል እኮ አያችሁ፣ በቂ አይታችኋል። ሸሌ ይለኛል ይሄ አፈር ብላ። አሁን በሰለጠነ ዘመን ሽርሙጥና የሚሰራ ማን ነው? በሰለጠነ ዓለም ላይ ቁጭ ብዬ ሽርሙጥና ሊሄድ ብስማሞል ነፈስ ቅዱስ